ቅዱስ ሲኖዶስ በቅርቡ ምልዐተ ጉባኤ ሆነ አጠናቆ የጥቅምቱን ማለት ነው በቅዱስ ማቴዎስ በዓል ረት የሚከናወነው ከቅዱስ ማቴዎስ በዓል ጀምሮ የሚከናወነው ጉባኤ ሲኖዶስ ተጠናቆ መግለጫ ተሰጥቷል። ከመግለጫዎቹ መካከል ብዙ ናቸው። የሆነ ጊዜ የአንዳንዱ ርዕሰ ጉዳይ ዳነሳ ፈልጌ ግን ሲኖዶስ ትልቅ ጉባኤ ነው። በነገራችን ላይ ትልቅ የቤተክርስቲያን ጉባኤ ነው። የሆነ ሰው ዝም ብሎ ደስ ስላለው ብቻ አጀንዳውን እየመዘዘ ርዕሱን እያነሳ ማቡካት የለበትም ብዬ አምናለሁ። እኔ በተቋም ደረጃ ራሱ የሆነ ተቋም የሲኖዶሱን መግለጫ ማቆም የሚገዳደር የሲኖዶሱን ጉባኤ የሚፈታተን መግለጫ ሲያወጣ አልወድም። ትክክል አይደለም። ጥያቄ ያለው ሰው እዛው ለሲኖዶሱ ይጻፍ፣ ላባቶች ይናገር እንጂ ሚዲያ ላይ ይወጣ፣ እንዲህ ማድረግ አለበት፣ እንዲህ ማድረግ አለበት፣ እንዲህ ነው፣ እንዲያ ነው ማለት ክብረ አበውን ይገዳደራል የቤተ ክርስቲያንን ትልቁን የበላይ አካል ሲኖዶስን በዚያ ደረጃ እንደ ፖለቲካ ፓርቲ ለመዘዋወር ሞከር ዋጋ ያስከፍላል ስለዚህ ሲኖዶስ አጀንዳዎቹ አጀንዳዎቹ ጥሩም የሆኑ ትልልቅም የሆኑ ትንንሽም ይሆኑ እነሱ በወደሩበት ይመካከሉ ጥያቄ ካለ በውስጥ በደብዳቤ በማስረጃ በጥናት የተደገፈ ደብዳቤ ማቅረብ ይቻላል እዛ የጥናት ቡድን አለ ኮሚቴ ያለ አጀንዳ አርቃቂ እነሱ ጋር መነጋገር በስውር ይሻላል። ብዙ አልዳፈርም። አንዱ ሰዎቹ የሚያሳድዱበት አንዱ ምክንያትም ይሄ ነው። ሲኖዶሱን አለመተቸቴ፣ ጳጳሳትን አለመብጠልጠሌ አንዱ ኃጢአቴ ነው። እኔ በመንጋው እንዳልወደድ ያደረገኝ። እኔ አንድም ቀን ጳጳስን፣ ፓትሪያርክን ተሳድቤ አላውቅም። እንደ መዋቅር ቤተ ክህነት ችግር አለበት አሰራር ላይ ያየሁትን ችግር እንዲሁ በዚህም ላይ ተች እችላለሁ። እንደ መዋቅር ማለት ነው። ቤተ ክህነት ሌቦች አሉበት፣ ጉቦኞች መነኮሳት አለቆች ምናምን ምናምን ልል እችላለሁ ስላሉ ማለት ነው። ሲኖዶስ ግን በተናጠል ገሌ እንዲህ ነው አባገሌ እንዲያናቸው አባገሌ እንዲያናቸው በሚል ተልካሻ ምክንያት ትልቁን የሲኖዶስ ስዕል ማበላሸት አልፈለግም። ለዚህ ነው ዝም ብለው ነው ባጭሩ። እንኳን እኔ ሌላዋ ካልራሱ ዝም ቢል ደስ ይለኛል። ዘንድሮ እግዚአብሔር ይመስገን የሆነ ጊዜ ጩኸቴ ፍሬ አፍርቶ ሲኖዶስ ላይ ብዙ ሰው ሲጮህ አላየሁም። ረገብ ያለ ነው የዘንድሮ አየር ላይ የነበረው ሁኔታ። ብዙ አልተንጫጫን። ጥሩ ነው። እነሱም ሞቅ ያለ አጀንዳ አላነሱም። ሰብሰብ ሳደርገው ጉባኤው በሰላም ተጠናቋል ማለት ያለ ግርግር፣ ያለ ወካታ። ቀድሞ ነገር ሲኖዶስ ስብሰባው ውሳኔን የሚያስተላልፈው? ችም ታምር ከሰማይ ዝናብ አይወርድም ሞተ ያስነሳም ይሄ በዘመኑ በሐዋርያ ዘመን የተደረገ ነው። አሁን እንደዚህ አይነት ብቃት ላይ ሲደርሱ አባቶች ያደርጉታል። ለጊዜ ጉባኤ ነው የሚካሄደው። ጉባኤ ላይ ደግሞ ስብሰባ አለ፣ ግጭት አለ፣ ክርክር አለ፣ ፍጭት አለ፣ ልዩነት አለ፣ መስማማት አለ። መጨረሻ ገዢ የሆነ ሀሳብ ይጸድቃል። ይሄ ነው የምንጠብቀው። ይህንን አዳምጦ በሥነ ሥርዓት የተወሰነ ውሳኔ እንዴት ይተግበር፣ ከኛ ምን ይጠበቃል የሚለው ላይ መመካከር ነው እንጂ እንግዲህ የሆን ኖሮ እንዲያ ባይሆን ኖሮ ምናምን ማለት አስፈላጊ አይደለም። ከውሳኔዎቹ አንደኛው የትግራይ አባቶች በራሳቸው ፈቃድ ትግራይን ገንጥለው ሌላ ሀገር ለማድረግ የሚሰሩ፣ ሲኖዶስ ለማቋቋም የሚለፉ እዛ ጳጳስም የሆኑ ያልሆኑም አሉ። እነሱ የሰላም ጥሪ ቀርቦላቸዋል። ይህ ትልቅ ጥንቃቄ ነው በሀገራችን ላይ ቅዱስ ትምህርት ለትግራይ አባቶች ያደረገው ትዕግስት ምናልባት የሆነ ጊዜ ላይ እንትን ይል ነበር እ እንዴት ብዙ ደረጃ ዝማላቸው ትላላችሁ፣ እንደ ሰው በመንፈሳዊ አይን ስታዩት ግን የትግራይ ማህበረሰብ ከፍተኛ የሆነ ፈተና ደርሶበታል። በጦርነቱ ምክንያት ወገኖቹ አልቀዋል፣ ቤተ ክርስቲያናት ወድመዋል፣ በተለይ ወጣቱ ትውልድ ረግፏል። እንደግታል እና ያ ብሶት አለ። በዛ ብሶት ላይ የሆነ ውግዘት ቃለ ግዝት ግዘት ወይም ደግሞ የተለየ ቆንጠጥ ያለ ንግግር እና መልእክት ቢተላለፍ ጉዳዩ ጉዳቱ ከባድ ይሆናል፣ ሊበልጥ ህዝቡ የበለጠ እንዲቀየም የበለጠ ለማይከላዊ ኢትዮጵያ ወይም ለሉዓላዊ ሲኖዶስ የቤተክርስቲያኑ አንድነት ያለው ፍቅር ይቀንሳል። በሰዓቱም መከላከያ እንደግፋችኋል ተብለው አንዳንድ አባቶች መግለጫ ሰጥተው ስለነበረ ያቁርሾ ባለበት ላይ ሌላ ደግሞ እንደገና ጠንከር ያለ እርምጃ ቢወሰድ ቂሙ ስለሚሰፋ አባቶች በጥንቃቄ ነው ያዩት። ይህን አደንቃለሁ። እንደኛ አይደለም የምናየው፣ እንደ እኔ በግሌ ቢሆን በቃ አውግዘህ አስወልቀህ አባረህ ምናምን ትላለህ፣ እንደ ስጋዊ ስናስበው። እንደ ፍትሐ ነገሥቱም ከሄደን ግን አንዳንድ ጊዜ ፍቅር ይበልጣል። ትዕግስት ጥሩ ነው። እግዚአብሔር የፍቅር አምላክ ነው። ክርስትና የፍቅር ሃይማኖት ነው። ለዚህ ነው ነገሮችን በጥንቃቄ እንያቸው የምለው። በሲኖዶስ ጉዳይ በተለይ ጥንቃቄ፣ ከፍተኛ ጥንቃቄ ያስፈልጋል። አሁን በለው ውቃው፣ ደብልቀው ተባብለን ነበር። በአንድ ወቅት እኮ ኦሮሚያ ክልል ላይ ሢመት ተፈጸመና፣ ውግዘት መጣ፣ ጭቅጭቅ መጣ፣ መግለጫ መጣ፣ ሰልፍ መጣ፣ ወከባ መጣ፣ ጎዳን መጨረሻ ላይ ጎዳን፣ ሰዎች ሞቱበት፣ አባቶች ተከፋፈሉበት አንድ የሆነውን የሆነውን የሲኖዶስ ጉባኤ እንደገና የሚበትን ክፉ ጦስ መጣ። ጉዳዩ ተመነዘረ በብዙ አቅጣጫ። በሰዓቱ ጥንቃቄ ጎደለን ከላይም ከታችን። በሰዓቱ ግን ቀስ ብለው እዛው በድብቅ አባቶችን ይዘው በሉ ችግራቸውን እኛ ነፍታ ሰው እንዳይሰማብን ገመናችንን ተባብለው ጉዳዩን በውይይት ቢፈቱት ኖሮ ጩኸቱ ያን ያክል አይበረታም፣ ቁርሾም አይሰፋም ነበር እና የሆነው ሆኖ፣ በኋላ ግን ተመልሰው ነገሩን አቀዝቅዘው በእርቅ ፈቱት። ቀኖናዊ የሆነውን ጉዳይ ጠንከር አድርገው ቆም ማስወለቅ ቀሚስ ማስወለቅ ወደሚለው በሄዱ ነገሩ ይበላሽ። ከዛ በይቅርታ ቀኖና አለርግጥ ተቀበሉት። ቀኖና ይኖራል። በውስጥ ግን ተመልሰው እንዲያገለግሉ ተደረገ በይቅርታ። ይሄ የፍቅር ውጤት ነው። በአለማ ቡነ ሳዊር ውስጥ ጠቅላይ ስራ አስኪያጅ ሆኑ። በቃ ያለፈው አልፏል። ወደፊት ክርስትና እንደዚህ ነው። በነገራችን ላይ ብፁዕ አቡነ ሳዊሮስ ስራ አስኪያጅ ሆኖ ሲሾሙ በጣም ሮሮች፣ ጩኸቶች ነበሩ። እና እኔ የቤተክርስቲያን አካል በዲቁናም በቤተክህነትም በሚዲያም እንደሰራ የቤተክርስቲያን አገልጋይ ምለው ነገር ነበረኝ፣ ተውኩት። የኔ ሀሳብ ምንም ላይፈይድ ብዬ ማለት ነው። አሁን ስላለፈ ልናገረው። ብፁዕ አቡነ ሳዊሮስ ከስራ አስኪያጅነታቸው በላይ ሊቀጳጳስ ናቸው። ስራ አስኪያጅነት በነገራችን ላይ ማኔጅመንት ነው፣ አስተዳደራዊ ጉዳይ ነው። ጥጵስና ይበልጣል። ጥጵስናቸውን ከተቀበልን ተቀብለናል። ጥጵስናቸውን ተቀብለ ስራ አስኪያጅነታቸውን መቃወም ሞኝነት ነው። ምክንያቱም ስራ አስኪያጅ ማንም መሆን ይችላል። ነገራችን ላይ አይደለም። ጳጳስ ምን መሆን ይችላል። የጠቅላይ ቤተ ክህነት ስራ አስኪያጅ ከቅርብ ጊዜ በኋላ ነው። በመሰረቱ ጠቅላይ ቤተ ክህነት ስራ አስኪያጆች ጳጳሳት የሆኑት እንጂ በንጉሱ ዘመን የአብነቱንም የቤተመንግስቱንም የተማሩ ባለ ህጎች ነበሩ፣ ስራ አስኪያጅ ሆኑ የነበሩት። ስለዚህ ስራ አስኪያጅነት በሶስት ዓመት ቆይታ የሚሻር የሚቀያየር፣ የሚቀባበል ጊዜያዊ ስልጣን ነው። ጵጵስና ግን ዘላለማዊ ነው። ስለዚህ ዘላለማዊውን ክርስቶሳዊውን ጵጵስና የያዙትን አባት ለምን ጊዜያዊ ሹመት ተሾሙ ብላጭሁ? ሶስት ከሶስት ዓመት በኋላ ይለቁታል አላ ምክንያቱም ማኔጅመንት ነው፣ መፈረም፣ ደብዳቤ፣ መጽሐፍ፣ መወያየት፣ መሰብሰብ፣ በጀት ማስጸደቅ፣ ምናምን ነው፣ ሌላ አይደለም። ከሁሉም በላይ እኮ ጳጳስ ናቸው። ጵጵስናቸውን አምነህ ከተቀበልክ ስራ አስኪያጅነታቸውን መቃወም አይጠበቅብን። ጵጵስናቸውን አሚቀበልም ሌላ ጉዳይ ነው። እንደሱ እንዳንል ደግሞ ሲኖዶሱ በይቅርታ ተቀብሏቸው ወደ ቀደመ አባትነታቸው መልሷቸው። ቤተክርስቲያን የይቅርታ ቤት ናት። ክርስቶስ የይቅርታ አምላክ ነው። ስለዚህ ተሳስታችኋል፣ ሕገ ቤተ ክርስቲያን እናፍርሳችኋል፣ ግን ይቅር ብለናችኋል ብሎ ሲኖዶስ የተቀበላቸውን ጳጳስ ለምን ስራ አስኪያጅ ሆኑ ሆኖ ብለህ እየያትል ጵጵስናቸውን ከተቀበለች ቤተክርስቲያን ስራ አስኪያጅነታቸውን ማትቀበልበት ማንቀበልበት ምክንያት የለም። ምክንያቱም ስራ አስኪያጅነት ከጵጵስና በታችን። አንድ ምዕመን በነገራችን ላይ ስራ አስኪያጅ መሆን ይችላል የጠቅላይ ቤተክርስቲያን ምክንያቱም ይሄ ቀኖና ነው ዶግማ አይደለም። ማንኛውም ሰው ግን ጳጳስ መሆን አይችልም። ስለዚህ ትልቁ ሹመት ላይ ያሉትን ጳጳስ በአንድ አስተዳደራዊ ሹመት መቃወም ተገቢ አልነበረም። በሰዓቱ ዝም ያልኩት ነገር ላለማባባስ አባባስ ነውና፣ አንዳንዴ ቀዝቀዝ ማለት ጥሩ ነው። አሁን በዚህ ሰዓት ነገሮች በሃይማኖት ብቻ አይደለም በፖለቲካ በቋንቋ፣ በክልል በሚተረጉምበት ዘመን እያንዳንዱ ነገር መተችትና ማልጠጠል ከባድ ዋጋ ያስከፍላል ቤተክርስቲያኗን ይፈትናታል እና አንዳንድ ጊዜ ለቤተ ክርስቲያን አንድነት ስትሉ ስንል የምናልፈው ነገር አለ። እያንዳንዷን ቁርሾ፣ እያንዳንዷን ዳይጽ ከቆጠርናት ቆመን አንሄድም። እግዚአብሔር የፍቅር አምላክ ነው በሚለው እሱ የራሱን ስራ ስራ ብዬ ስለማምን ነው እንጂ እኮ ከተቆጣጠር ነውና እያንዳንዷን ቀኖናዊ። የፍትሐ ነገሥቱንና የህግ ወንጌሉን በተለይ የፍትሐ ነገሥቱንና ትእዛዛተ ሐዋርያትን እንቃኝ ከተባለ እኮ ህጸጽ ይኖርበታል። ግን ምንድን ነው ከህግ ፍቅር ይበልጥ አይደል? ቅዱስ ጳውሎስ እንዳለው ህግ የሰው ልጅ አላዳንም? ኦሪት ህግ ታበዛለች። የኦሪት ህግ መጥበቅ ግን የሰው ልጆችን ከሞተ ነፍስ ማዳን አልተቻለውም። ስለዚህ ይሄንን ሞት የሚገረስስ ይሄንን ሞት የሚያሸንፍ አምላካዊ ኃይል ያስፈልገን ነበር። አምላክ ስጋ ለብሶ መጣና እሱን በጣጠሰ። ስለዚህ ያ የሆነው በፍቅር ነው። በህግ ቢሆን በህግ ኖሮ አዳም የበደለው በደል ይሄ ነው፣ ይሄ በደል ደግሞ ይሄን ይሄን ይሄን ይሄን ይሄን ያስቀጣል። ስለዚህ የአዳም ልጅ በሙሉ ይሄን ቅጣት ይቀበል ቢል እግዚአብሔር አንችለውም ነበር። እግዚአብሔር ላይ የተፈጸመው አመፅ በአዳም በኩል ማለት ነው። ፀበለስ ብትሆንም ቅሉ በፀበለስ አንጻር ግን አትንካ የተባለውን ነክቶ ቃል እግዚአብሔርን አቃሎ ነው አዳም የወደቀው እና ያን ውድቀት የሚመልስ ፍጡር የለም። ስለዚህ አምላክ አምላክን አምላክ ሆኖ መጥቶ እንዳይሞት አምላክ ሞት አይስማማው የሆነ ሰው እንደ ሰውቶ እንዳያድነን በሰው ደም አንድንም ስለዚህ ስለዚህ ሳ አምላክ ስጋ ለብሶ መጣ። በፈቃዱ ተሰውቶ አዳነን። ዘላለማዊ መስዋዕት ኢየሱስ ክርስቶስ እና በፍቅር የሞተልን ጌታ የመሰረታት ቤተክርስቲያን ውስጥ እያንዳንዷን ጉዳይ በህግ እናስፈጽም ካልን ባዶ እንቀራለን። አገልጋይ አናገኝም። በነገራችን ላይ እያንዳንዱ ካህን እያንዳንዱ አገልጋይ ህጓን ጥንቅቅ አድርጎ ይኖር ምንም ተፋልሶ እንዳይመጣ ካልን አገልጋይ አናገኝም እና አንዳንድ ጊዜ እንዳላየን እያለፍን እንዳላየን እንዳልሰማን እያለን እግዚአብሔር የተሻለ ነገር ያምጣ እያለን ነው እንጂ ሕግ ላይ ካተኮርን ፍቅሩ ይጠፋብናል ለማለት ፈልጌ ነው። እና እስኪ እግዚአብሔር ስራውን የስራ ብሎ መጠው ጥሩ ነው። አንድ መሰረታዊ ነገር ግን፣ እች ቤተክርስቲያን እኮ የጴጥሮስም ጭምር ቤተክርስቲያን ናት። ክርስቶስ የመሰረታት ቢመሰረታትም፣ አንተ አለት ነህ በአንተ አለትነት ቅዱስ ቤተክርስቲያን እንሰራታለሁ ያለው ቅዱስ ጴጥሮስ አምላኩን እኮ አላውቀውም ብሎ ሶስት ጊዜ ክዶታል። አትገረሙ። እግዚአብሔርን የካደው ቅዱስ ጴጥሮስ እኮ ሊቀ ሐዋርያት ነው። ሊቀ ካህናት ማለት ነው እኮ የሐዋርያት አለቃ ማለት የሁሉም በላይ ሊቀ ካህን። ካህን ሊቀ ካህን መሰረተ ክህነት ክርስቶስ ነው። ከሱ በታች እኮ ጴጥሮስ ነበር ሊጠቃ ጌታውን የካደው ጴጥሮስ ለዛ ሹመት የበቃው ምንም እንኳን ክደቱ ከልቡ አንድም ክደቱ ከልቡ ስላልነበረ ነው። በርግጥ ከልቡም ሆነ ካፉ ከካደ በኋላ ምርር እርር ብሎ አልቅሶ ንስሐ ስለገባ ነው። ስለዚህ አንዳንድ ጊዜ እኛ በህጋዊ ሚዛን አንቀጽ ጠቅሰን አንቀጽ ሀ አመር ውሃ ለብለን የተጻፈልንን ወይም የምንጠቅሰውን ህግ ስላልፈጸመ አንድ ካህን ያልተጸጸተ እንዳይመስለን። ቤቱም ዘግቶ ሊያለቅስ ይችላል። አንድ ጳጳስ ወይኔ ልጆችን አስገድልኩ ብሎ አልቅሶ ሊሆን ይችላል። ቤተመቅደሱ ውስጥ ገብቶ ባያለቅስም ይጠየቅበታል። ዋጋውን ያገኘረው። በነገራችን ላይ በስውር እኮ ይቀጣል እግዚአብሔር። መስሎድ ነው። እያንዳንዳችን በነገራችን ላይ በስውር እንቀጣለን እኮ በኃጢአታችን ምክንያት በስውር የሚያለቅሱ በስውር እግዚአብሔርን የሚማጸኑ ተሳስተው ወድቀው አልቅሰው የሚመለሱ ብዙ አባቶች አሉ። ይሄንን አንርሳ ማለት ነው። አሁን ሕጉ አልተተገበረም፣ ቀኖና ተጥሷል የሚለውን ብቻ ሳይሆን በውስጥ ደግሞ ያለቀሱትን ባ በታቦተ ፊት ሲቆሙ አፈንግጭ እኮ በሕገወጥ መንገድ ጳጳስ ሾሜ ተሾሜ እግዚአብሔርን አስቀይሜያለሁ የሚሉበት ቀን ይመጣል እና እንደዚህ ማሰብ አስፈላጊ ነው። ይሄም አውራችሁ ለመመጻደቅ ምናምን አይደለም። እነሱ አይሰሙትም። አሁን እኔ የቅድሞ አቋሚ ነው። በነገራችን ላይ ልጅ ሞኝ፣ እንደዚህ ነው የሚሰማኝ። አንዳንድ ቄስ ገሌ እንዲያርጎ ቄስ ገሌ እንዲያርጎ ይባላል። እስኪተውት እግዚአብሔር በስጉር ይቀጠዋል እኮ እሱ እኔ ስለቆሸሽኩኝ። በነገራችን ላይ መስዋዕቱ ከብግባው የክርስቶስ ደም አይቆሽሽም። እኔ ስለቀዳው ተው፣ ነገራችን ላይ በእኔ በኃጢአተኛው ምክንያት የክርስቶስ ደም ቅንጣት እንከን አይኖርበትም። ይሄን ነው ማምነው፣ ማመን ያለብንም ይሄን ነው። መሳሪያዎች ነንኛ። ካህናት መሳሪያዎች ናቸው። መሳሪያው ንጹሕ ሊሆን ይችላል፣ ላይሆን ይችላል። በቃ በዛ ሰውነት ላይ የሚያድረው መንፈስ ቅዱስ ግን ሕያው አምላከ ንጽህና። የንጽህና መሰረት ነው። እሱ ይቀድሰው፣ ይባርከው፣ እሱ ይደርበት፣ እሱ ይክበርበት። በዛ ሰው የግል ህይወቱ የግል ኀጢአቱን ይጠየቅበታል እሱ። እንደዚህ ስል ማንም ሰው የተጨማለቀ የባለገ ያገልግል ማለት አይደለም። በማናለብኝነት ራሱን እንደ ንጹህ አድርጎ አንድ ሰው ለመቅረሱ እኔ ብቁነኝ ብሎ ካሰበ ተው ይቅርብህ፣ እያሉት ካልሰማ በቃ እግዚአብሔር በሱ ላይ አድሮ ስራውን ይስራ። እኛ ግን ሰው ይሉን ተው እና ቃሉን ብቻ እናዳምጥ፣ ክህነቱን ብቻ እናሳስብ። ይፈትናል እኮ በርግጥ ይፈትናል። አሁን የሆነ ጊዜ ደማችሁ የፈላበትን ጳጳስ ወይም መነኩሴ ስታዩ እኔም እኮ በክሌ አውደ ምሕረት ላይ በግል ሕይወቴ ፈትኖኝ አውደ ምሕረት ላይ ቆሞ ሲያስተምራቸው የተበሳጨውበት ሰው አለ። ግን ስጋዊ ስሜት ነው እንጂ ቃሉ ነው እዛ ባይሆን ይብላይ ነሱ የማይኖርበትንና የማይፈጽመውን ቃል ኢብላኝ ደስ ብሎ ለሚናገረው እንጂ የእግዚአብሔር ቃል ግን በዚህ ሰው በኩል አልፎ ሰው ላይ ሰው ላይ ይሰራል። አንድ ሁለት ሶስት ነፍስ ያድናል። እና እግዚአብሔር በፈለገው ሰው አድሮ በፈለገው መሳሪያ ላይ ተገልጦ የማዳን ስራውን ስለሚሰራ የእግዚአብሔር ክብር ስንል አንቆጣጠር፣ የሰዎችን ኃጢአት፣ ለማለት ነው። ቅዱስ ዳዊት እንዳለው መሰ ኃጢአት ሆኑ ተታከ እግዚኦ ጊዜው ምኑ ይቀው። በነገራችን ላይ በጣም የሚያስገርም ጥቅስ ነው። ማለት ሁሉም አስገራሚ ነው፣ ጊዜ ይርቃል። ይሄ ግን በተለየ መንገድ አስቡት። ጌታ ሆይ አንተ ኃጢአትን ብትቆጣጠር ብትከታተል ነው እንዳትዳንስ። በየቀኑ በየሰዓቱ ቢመዘግብ እግዚአብሔር፣ ትናንት ረፋዱ አንድ ሰዓት ተኩል ከ45 ደቂቃ ላይ ወይም ከ35 ደቂቃ ላይ ይሄን ሰርተሃል፣ 55ኛው ደቂቃ ላይ ይሄን አድርገሃል ሁለት ሰዓት ላይ ደግሞ ይሄን አድርገሃል እያለ እግዚአብሔር የሚመዘግብ ቢሆን ኖሮ ቆመን መሄድ አንችልም? እግዚኦ እግዚኦ፣ ማን ይቆም አቤቱ፣ ማን ይቆም ነበር በፊቱ፣ ማን ይቆማል? አሁን እያንዳንዳችን በዛ ደረጃ ፋይላችን ተከፍቶ በእግዚአብሔር መንግስት እንደ ተራ ቢሮ አይደለም እንጂ እሱ መንግስት ዶሴ ክላሴር ተዘጋጅቶ ሰምገሌ ገብረ እግዚአብሔር ገብረ ማርያም የተባለ ፋይል ቢከፈት የኃጢአት ፋይል አስባችሁታል። በየቀኑ ምንፈጽመውን ኃጢአት እና እኛ ይቅር ከተባልን እኛ ከተማርን ጳጳሳትንስ ስ እግዚአብሔር አይምርም ይምራል። ስለዚህ ለእኛ የተደረገልን ምሕረት ለእነሱ ምንመኝ። ሰው ናቸው ጎበዝ፣ በክህነት በምንኩስና ቢኖሩም እኮ ሰዎች ናቸው። ሰውነት ክፉ ነው። ሰውነት እኮ አምላክ መሆንን ያስመኛል። ሰውነት እኮ ጌታ ትሆናለህ ፀበለስ እንዳትበላይ ይከለከለህ አዳም አምላክ ለምትሆንበት ነው ተመቅን ሆነው እኮ እግዚአብሔር ብሎ ነው ሰይጣን ያቀሳሰረው። አሃ አምላክ መሆኑን ታዲያ በዚህች ነገር እንዴት ይከለከለኛል? አላዳም አምላክ የሚሆን መሰለው፣ በላ፣ ወደቀ። የኋላ ኋላ በርግጥ አምላክነቱ በጸጋ ተሰጠው። ያ ግን በእግዚአብሔር ቸርነት ይመጣ እንጂ በአዳም ጉልበት አይደለም። እና የሰው ልጅ መሻት ሁልቆ ቢስ ነው። ስለዚህ እግዚአብሔር እኛን በቸርነቱ በይቅርታው ሳይቆጣጠረን ከኖረ ወይም በየቀኑ ይሰራ ነው፣ በየሰዓቱ ይሰራ ነው እያለፈ እያለፈ በጥቂት ጽድቃችን ጽድቅ ሰርተን አናውቅም። በቸርነቱ ካኖረን ጳጳሳትን ደግሞ ይበልጥ ከእኛ ምክንያቱም በየቀኑ ስጋውን የሚቆርሱ ክህነት የሚሰጡ ዘወትር ሕይወታቸው ከእግዚአብሔር ጋር የሆነ ምንም በስጋዊ ጉዳይ በጥቅማ ጥቅም ምናም በምን ከቆጠር ነው ብዙ ግድፈት ይኖራል በገንዘብ በተለይ። ነገር ግን አብዛኛው ሕይወታቸው ከመንግስቱ ጋር የሚገናኝ ከወንጀሉ ጋር የሚገናኝ ከስጋ ወደሙ ጋር የሚገናኝ ሐዋርያዊ ስለሆነ ይህንን ስራ አይቶ እግዚአብሔር ይቅር እንደሚላቸው እንመን እና እንረጋጋለን። ከዛ በኋላ እንዲህ አድርጎና ባገኘው ምናም ካል እኛ ተሳስተን በሰዎችም ሳንረካ በራሳችንም ሳንረካ እንቀራለንና ባይሆን እግዚአብሔር ወደፊት ለቤተክርስቲያን ክብር የሚመጥን ታላቋን ኦርቶዶክሳዊ ትርጥቷ ነው ነገራችን ላይ በጣም ምርጥ የሆነች ቤተክርስቲያን እንቁ፣ ወደር የሌላት እንከን የሌላት በዓለም አቀፍ ደረጃ ከአጠገቧ መቆም ማንም የማይቆም በነገራችን ላይ በየትኛውም ስርዓት ብትመዘን ማለት ነው ይችን ለዋላዊት ቤተክርስቲያን ክብሯን ከፍ የሚያደርግ ሲኖዶስ፣ ጳጳስ፣ ቄስ፣ ዲያቆን እንዲመጣ እንመኝ፣ እንስራ። በምንችለው መንገድ ይሄ ነው አቋሜ፣ ይሄ ነው።